የአዲስ አበባ ከተማ አስተዳደር የተቋማቶቹን የ2018 በጀት ዓመት የመጀመሪያ ሩብ ዓመት እቅድ አፈጻጸም ገምግሟል። በሩብ ዓመቱ በተለያዩ መስኮች የተሰማሩ ተቋማቶቿና ና ቢሮዎቿ በፈጣን እድገት ላይ የምትገኘውን መዲናዋን ብሎም ነዋሪዎቿን የሚመጥን አገልግሎት የሰጡበት ነበር። የልማት ስራዎቿ በርካታ የስራ እድሎችን የፈጠሩበት፣ በብዛትም በሚሰጡት አገልግሎትም እየደረጁ የሚገኙት የጤና ማዕከላቶቿ ከቀደመው ጊዜ የተሻለ አገልግሎት የሰጡበት፣ ለነዋሪዎቿ ደህንነት ዘብ የቆሙትም አለኝታነታቸው ያየለበት ለጽዳትና ውበቷ የሚታትሩትም የተመሰከረለት ስራን የሰሩበት ነው። ከስራ እድል ፈጠራ ወጣቶችን ሴቶችን ተጠቃሚ ከማድረግ አንጻር በስፋት የሰራንበት ሁኔታ ነው ያለው። የሰባ ሰላሳ ሞዳሊቲ ነው የምንከተለው። ሰባ ፐርሰንቱ በ ቅጥር ስራ እድል የሚፈጠርላቸው ሲሆን ሰላሳ ፐርሰንቱ ደግሞ በመደራጀት የስራ እድል ይፈጠርላቸዋል ማለት ነው። ከተማችንን እንግዲህ በጣም በርካታ ዲፕሎማቶች የሚቀመጡባት ከተማ ነች፣ የአፍሪካ መዲና ነች። ስለዚህ ያንን ሊመጥን የሚችል ከተማችንን የጤና ቱሪዝም መዳረሻ ሊያደርግ የሚችል ተግባራቶች እየተተገበሩ ያሉበትና ምናልባትም ባሳለፍ ነው ጥቂት አመታቶች የተሰሩት በጤናው ዘርፍ ስራዎች በዘመናዊ የሕክምና ታሪክ ውስጥ በሄድንባቸው የነበረንን አቅም ከእጥፍ በላይ የሚያሳድግ ነው እና ይሄ ከተማ አስተዳደሩ ለጤናው ሴክተር የሰጠውን ልዩ ትኩረት የሚያሳይ ነው። ከምንጊዜውም በተሻለ ዘንድሮ በጎርፍ የተጎዳ ህይወትና ንብረት የለንም ማለት ይቻላል። በጣም የቀነሰ በመሬት መንሸረተትም ጉዳት የደረሰብን በጣም ቀላል የሆነ ቀድመን ዝግጅት ስላደረግን ከርብ አድርገናል ማለት ይቻላል። ከዛ አንጻር ሲታይ ከጠበቅነው በላይ አሳክተናል። መልሶ መጠቀም 515 ሚሊዮን በዚህ ዘርፍ በዚህ የስራ ዘርፍ የተሰማሩ የከተማው ዜጎች ያገኙበት ሁኔታ ነው ማለት ነው። ይሄ የሚያሳየው አንደኛ ቆሻሻ የሚጣል ሳይሆን የቦዮቻችን የሚዘጋ ሳይሆን የሀብት ምንጩን ያረጋገጥንበት ነው። ሁለተኛ መንግስት እንደ አገርም እንደ ከተማ አስተዳደርም ሰርኩለር ኢኮኖሚን ለመገንባት የጀመረው ሂደት የተሳካበት ሁኔታ ነው ያየ ነው። ባለፉት ሶስት ወራት የመዲናዋ የቴክኒክና ሙያ ተቋማት ለወጣቶቿ በእውቀትና በሙያ መብቃት በርካታ ስራዎችን ሰርተዋል። ለነዋሪዎቿ በጤናው መስክ የተሻለ አገልግሎት ማግኘትም ጤና ማዕከላቶቿ በቁጥርም በአገልግሎትም አድርገዋል። ከድንገተኛ አደጋ ጋርም በተያያዘ የነዋሪዎቿን ጭንቀትን የሚያቀሉ ስራዎች ተሰርተዋል። የጽዳቷም ጉዳይ ልዩ ትኩረት ተችሎታል። እየተከተልን ያለነው መርህ ኢትዮጵያ ታምርት ነው። ኢትዮጵያ ታምርት ብለን ስንል ደግሞ በዛ ልክ የበቃ የሰው ኃይል ያስፈልገናል እና ያንን የሰው ኃይል ከማብቃት ከማውጣት አንጻር በርካታ ስራዎች እየተሰሩ ያሉበት ሁኔታ ነው ያለው። ለአካል ጉዳተኞችን ታሳቢ ያደረገ ሊፍት ያላቸው እጅግ ሳቢ ማራኪና ውብ የሆኑ ለአገልጋዩም ለተገልጋዩም በጣም ምቹ የሆኑትን ዘጠኝ ጤና ጣቢያዎችን ገንብተን በአዲስ መልክ ወደ አገልግሎት እንዲገቡ ተደርጓል። በዚህ በመጀመሪያ ሩብ አመት ጎርፍ ነው አዲስ አበባ ነው የሚያጠቃን ክረምት ላይ። ስለዚህ ጎርፍን ልንከላከል የምንችልበት በጥናት ላይ የተመሰረተ በቴክኖሎጂ የተመሰረተ ስራ መስራት አለብን ብለን ፍለሽ ዳሽቦርድ ስታብሊሽ አስደርገናል። ቅርብ ጊዜ ይመረቃል ማለት ነው። ይሄ ፍለሽ ዳሽቦርድ ለሚቀጥለው ክረምት አሁኑ ጀምሮ በደንብ እየተነተነ መረጃዎችን እየሰጠን ማቅለያዎችን እንድንጠቀም እያደረገን መጨረሻ ላይ በጥሩ ሁኔታ እንደርሳለን ብለን እናስባለን ማለት ነው። አዲስ አበባ በአመት ወደ ዘጠኝ መቶ ሺህ ቶን የሚያክል ቆሻሻ ነው ጀነሬት የምታደርገው። ከዚህ ውስጥ ስልሳ ዘጠኝ ፐርሰንቱን የሚያጓጉዙት አውትሶርስ ያደረግንላቸው ነው ሰላሳ አንድ ፐርሰንቱን ነው መንግስት አገልግሎት የሰጠበት ይሄ የሚያሳየው በሂደት የደረቅ ቆሻሻን ወደ ሀብት የመቀየር እና ሰርኩላር ኢኮኖሚን ከመፍጠር አንጻር ወደ ግል ከመውሰድ አንጻር አስተማሪ የሆኑ ስራዎች ተሰርተዋል። አዲስ አበባ ከአቻ ከተሞች ጋር ተወዳዳሪ ትሆን ዘንድ የሚያስችሏትን ተግባራት በስፋት እያከናወኑ የሚገኙት ተቋማቱ የሩብ አመት እቅድ አፈጻጸም ግምገማው ጥንካሬያቸውን የሚያስቀጥሉበት፣ ጉድለቶቻቸውን ደግሞ ለመድፈን የሚያስችሏቸውን አቅጣጫዎች ያመላከታቸው ሆኗል። የውጭ ሀገር ስራ ስምሪት እስከ አውሮፓ ድረስ ተማሪዎቻችንን አብቅተን አሰልጥነን ለዛ ማርኬት በሚመጥኑ ልክ እየላክን ነው። ሶ እኛ ያን ቁመና አለ ነው አሁን ስለዚህ ያ ቁመና መምጣት የሚችለው ምን ብናደርግ ነው የሚለውን በደንብ አይተን ማሻሻል፣ ማስተካከል እንዳለብን ወስደን እየሰራን ያለ ነው። በዋናነት በልዩ ትኩረት እንደ ጤና ቢሮ እየሰራን ያለንበት እንግዲህ ከአገልግሎት ጥራት ጋራ ነው። ስለዚህ የአገልግሎት ጥራትን ለማሻሻል ደግሞ ልዩ ፕሮጀክት ተነድፎ ለአገልግሎት አሰጣጥ ማነቆ የሆኑትን ተግባራቶች ተለቅመው ሆስፒታሎቻችን ላይ ተግብረ ነው ትልቅ ለውጥ ያመጣልንን አሁን ደግሞ በሁሉም ጤና ጣቢያዎቻችን ባሳለፍነው የመጀመሪያው ሩብ አመት ተግብረን እዛ ላይም ብዙ ለውጦች መጥተዋልና ያንን አጠናክረን የምንሰራበት አመት ነው የሚሆነው። ከዚህ በኋላ የሚሆነው ምንድን ነው፣ እያንዳንዳችን ያለችን ነገር ኮንትሪቢዩት እያደረግን እየሰራን እየቆጠብን ችግረኛ ወይም ተረጅ ሲያጋጥመን በራሳችን አቅም እየረዳን እያቋቋም፣ በአደጋ የተጎዳ ሰው ሲኖር ትተነው መሄድ ሳይሆን እስካሁንም ትተን አልሄድ ነው። ነገር ግን እሱን ሊመጥን በሚችል መልኩ እያቋቋምን እንሄዳለን ብለን በሰፊው የተንቀሳቀስ ነው ያለው ማለት ነው ጽዳትን ባህል ለማድረግ ከተማ አስተዳደሩ አቅዶ ከፍተኛ ርብርብ እያደረገ ይገኛል በዚህም ውጤት አምጥተናል የበለጠ ደግሞ ሁሉም አካል ከጫፍ እስከ ጫፍ ባህል አድርጎት እንዲሰራ ደግሞ አጠናክረን የምንቀጥል ይሆናል ማለት ነው